በይልኝ አሚን። አህላም እየሽ መሐመድ እንኳን አደረሰሽ እያለሽ ነው። እንደት ነህ? ደህና ነታ። ታክ ምኝታ ምኝታ ክፍል ኖ የምትኖሩት የት ነው? ጅዳ ጅዳ ነው የምንኖረው። እዘይራታለሁ አብሽር። ቤት ቤት የታ አካባቢ ናችሁ? ሸረፌ አስካል ቅርብ ናችሁ? እሷ ብቻ ነች ልጅሽ ሌላ አለሽ አረ ጎረምሳ ልጅ አለኝ አላህ ያርዝቅሽ አረ አሚን አሚን አሚን እሷ ታላቅ እዟቸው ጋር ነው የሚኖሩት ረ ሌላ ሀገር ነው ውጭ ወጥቷል ጎበዝ ሩ እናት ነሽ በርቺ አመሰግናለሁ ጀዛክላሁ ከይረን ትማራለች ቁርአን ትቀራለች ታውቃለች ትናገራለች ትሞክራለች ቁርአን አዛን፣ ነሽዳ ምናምን ይገራላታል። ወሬ እንኳ አታወራም። ያኔ በእሷ ቤት እራሻው በይስላ ስትፈልግ ነው እንጂ አዛን ማለት ነሽዳ፣ አንዳንድ አንድ ጊዜ ያው እኔ ስቀር መስማኝን ታፍዛለች ምናምን እንጂ ወሬ እንደዚህ ወሬ አታወራም። ጭራሽ ወሬ ምን አማርኛ ምናምን ሰናቴ ምናምን የለም ሀቢበቲ፣ ትለኛለች። ቤተሰብ ታውቃለች። አዎ፣ አዎ፣ ታውቃለች፣ ታውቃለች። ቤተሰቦቷን ታውቃለች፣ ጓደኞቻችንን ታውቃለች፣ ታውቃለች፣ ቤቷን ታውቃለች፣ አገሯን፣ ያለችበትን ሀገር ታውቃለች፣ ብዙ ነገር ታውቃለች። በነገራችን ላይ የማዲያን እድል አላት። ኢንሻአላህ፣ ኢንሻአላህ ቤቷን ሄዳ ተገባች። የመዲያን ለራሱ እድል አላት እኮ አረ፣ እነሱ አይተውም የሚጠሉት ሰው አለ፣ የሚወዱትም ሰው አለ፣ የሚጠሉትም አላቸው። ሱሃናየመጣጠም ቢያጠላይ ብቻ አጠላህም ናት ሆነው እንጂ አንተ አጠላህም። እዛ ይራት አለው። እንሻ አላ፣ ባለ ፈቃድ እንሻ አላ። እኔ እኮ ጅዳ አልመሰልከኝም። ሳውዲ አረቢያ እንዳለህ አውቃለው ግን ጅዳ መሆንህን <Sup>

ጸጉራቸው ስለሚያረጉ ምንድን ነው በእንግሊዝኛ? ዊግ ዊግ ዊግ። አሃ ዊግ ላ አንቺ አይደለም፣ አንቺ ትልቅ ሰው ነሽ፣ አታውቂውም። አንቺ አይሰማም፣ አታውቂውም። እሱ ዊግ አይደለም፣ ሁመን ናይር ግን እኮ እኔማ። ይሁን ልጄ፣ ልጄ ጠልባኝ ልጅ፣ አዛኝ ለሀቢባ መልዕክት አስቀምጫለሁ እንድትልክላት እሷ ቤት ማ እሷ እኮ ባንክ ናት። እሷ ጋር ማታገኘው አይነት የለም። በቢጫ ታገኛለሽ፣ በቀይ ታገኛለሽ፣ በጥቁር ታገኛለሽ። አፍሪካው እሷ ናት እኮ ኮረፈራ ይዛት እን ግን ሀቢባን አይዛትም። ያው ስለምትሰግድ ስለምትሰግድ ይወልቃል እኮ አይዛትም። እርግጠኛ ነች መስገዷል ንሱ ነፈር እኮ ነ ሷ

ይን ያደርግልኛል ይ በአሁን ለሶላ ጊዜ ውልቃ አርጋ ይጥሉታል አይ ዛሬ ገደል ገባኛ ጀማ አዎ የሚሰግዱ ከሆነ አውልቆ ይጥሉታል እንጂ እኛ ለሰላት እንደማይበቃ ነው የምናውቀው እንግዲህ እጠመን እጠመን የሚወልቅ ነው የሚወልቅ መሆኑን እርግጠኛ ነኝ ለምን በል አንዳንድ ጊዜ ዞር ዞር ሲል ብለው ልክ እኮ ያከረከራል እዛው ላይ ሆኖ ማርሻ አለው። ይቅር ይበለሽ፣ ይቅር ይበለሽ። እንትናም በአቅማ እኮ ትፋ ነበረ። ነዚየ የኔ ማር ምን ላይ ልታስቀምጠው? እሷስ የእሷ የሀብታሞቹ ነው። ዲሃዎቹ ነው? ሀብታሞቹ ነው? የሀብታሞቹ ነው። አይነካካትም። ማንኑንም አይነካካትም። አይ ዝም ብለሽ ፈረዲያ ነው።

ምን ብላሽ ነው ደሞ? አንቺ ነው አሁን ምን ደርሰሽባል? ካንሰር በሽታ የያዝሻለችው? ዋናት እኮ ቀልዷ ነው፣ ወላሂ ቀልዷ ነው። በምን ተጣውታቸው? አረ በምን ተገናኝተን ለሰው አግዛ ነው? ምን ለራሱ ያልተመለሰች አሁን ለኔ ትመለሳለች ብለህ ነው? አረ ተዋት ሸ መሐመድ ተዋት። አላህ ሂዳይ ስጠን፣ ሁላችንንም አላህ ሂዳይ ስጠኑላይ እኔ የዱባይዋ መስላይ ነው የዱባዩዋ የአንተ ቤት አንተ ቤት የምትመጣው እሷ መስሎኝ እኮ ነው። ያች ያማት አለ እራሷ ላይ ቀደም አትወዲም። ያች የምትወደው ነገር ያማት አለ። ጨራሽ አንድ ቀን እንትን አድርጋ ማለት ነው። ይሄ ቢሊስቲክ የሚባለው አፋቸው ላይ የሚያረጉ ማለት ነው። እጆሮዋ ድረስ ይዛ ያሲን ሰው ሰው እኮ ነው። ሰላም ዋአለይኩም ሰላም። እንትን አድርጋ ደግሞ ይሄ ምንድን ነው የሚልሽ? አቧራው እዝህ ላይ የሚያደርጉት ምንድን ነው የሚባለው? ስሙን አንጭልኝ። ፓውደር ሜካፕ እሱን አድርጋ ማለት ነው። ብጉር ወጣባት አንድ ቀን ብታደርግ ጋ ማለት ነው። አጣቅበትም አይሳካላትም። የድሆቹን ነበር የተጠቀመችው ማለት ነው። አየ አሰሰ ያሆነባት የድሀለው፣ አለ ሼህ መሐመድ መጥፎ ነው። አሁን ሀዩ ተሸውዳ እንግዲህ የድሃዎቹ ጠጉራቸው ላይ ታሰሩ፣ ፎሮፎር ይዛቸዋል። እሱ አይቀምልም ብለህ ነው ከፎሮፎር አልፎ ናቸው። ምን ሆማይኒየሪውን ኧረ አይቀባም፣ ይታጠባል። ግን ይታጠባል እስቲ ሻወር ያደርጉታል ይተኮሳል፣ እንጂ ቅቤም ቅባትም አይፈልግም እሱ። ምን የደረቀ ነገር ምን ይፈልጋል ብለህ ነው? ምንም አይፈልግም የማታድ ይለዋል እ በነጣ ይኖራሉ። መሐመድ ግን ታውቃለህ፣ የህንድ ፀጉር ነው እኮ አሉ። ህንዶች ባንጋሊዎች ፀጉራቸውን እያስረዘሙ እያስረዘሙ ከዛ እየቆረጡ ይሸጣሉ አሉ። ልጁ ይህ ነገር ላ ሐራም አተጀና የጀነትን ሽታ አታሸትም ብለዋል። ተስሊያ ተሻር ጠጉር የምትቀጥል እና ሱሪ የምትለብስ ሴት ሽታው ለራሱ ላው ለው ላቆተ ብላ አላ ከዝ ከዝ ነገር ጠብቆና አረቦች ቅማላም ናቸው። እውነትሽ ነው አላቸው እኮ እውነት እኮ ነው አላቸው እኮ። አንዳንዶቹ በጣም አላቸው ይላሉ። እኔ ብዙ ሰዎች ነግረውኛል አላቸው የሚሉ አሉ በጣም ኧረ እነሱ እኮ ሸታታ ናቸው። በጣም የሚሸቱ አሉ። በጣም እኔ በስራ ቦታ የሚያጋጥመኝ ባንጋሌዎቹ ሴቶቹ በጣም ቅማል አላቸው። እነሱም አፋቸው ለእራሱ ሁቀረብታሽ ያሮጥሻል አላቸው በጣም አላቸው። አንዳንዶቹ ጋር ጋር ኖር የእናቴ ልጅ፣ ምን አውቄ እኔ ከንጽህና ጉድለት የሚመጣ ስለሚመስለኝ እኮ ነው። እኛ እኮ እኛ አሁን እኛ ኢትዮጵያ ወንዱም ሆነ ሴቱም አየር ይገባብናል፣ እንናፈሳለን። እነሱ ብዙ ነገሮች እንታጠባለን። ጅስማችን ለራሱ ምጥጥ ያለ ነው። እነሱ እኛ ጋር እነሱ አሁን ቶሎ ነው የሚያልባቸው ለራሱ ወጣት አሉ ያልባቸዋል። እንደኛ አይደሉም። ላኢላሃኢን ለቅጫሙም የክብት ነው የሚመስለው። ላውለው አረላአላ ብለሽን ያሁን ነው የበላሁት። ተይ ተይ፣ ማሬዋ ተይ። አላህ እኔ ሰማንያ ሁለት ነው ቅጫሚ አየሁት። እይ ተውት፣ እናትዬ ተውት፣ ተውት፣ ተውት። ሰውነሽን በሰማንያ ሁለት አዎ፣ ሰማንያ ሁለት ላይ ነው እኔ ሰው ላይ ቅጫሚ አየሁት በኢትዮጵያ